ሊግ ስፖርት ኦፊሻል ባለም ሰገስ ሲፉና በበጋሽ ዋየለ መረጃችን ለብዙዎች ተደራሽ ይሆን ዘንድ ላይክ እና ሰብስክራይብ ማድረግ ላይ እንዳይዘነጉ። ሊግ ስፖርት ኦፊሻል የስፖርት እና የመዝናኛ ፕሮግራም ሁሌም ለሉ እንሰራለን። ኮንዲ ጋር የነበረን ቆይታ ይሄንን ይመስል ነበር። አሁን ደግሞ በመቀጠል አሁን የት ነው ያሉት በሚለው ፕሮግራማችን የቀድሞ የማብራታይን ጉምሩክ ኳስ ተጫዋች ግራ እግሩን እንደ እጁ የሚጠቀም የመሀል ሜዳው ሞተር በአንዋር ተቀይሮ ነው። በአንድ ወቅት በቃ ሲገባ ወደ ማብራት ኃይል አንዋር አለ ማለት ሰለሞን አለ ማለት ሜዳው እንዴት እንደሚደምቅ ሰለሞን ገብረ መድ ምን አለ እንደሚደምቅ። ስለዚህ ከሰለሞን ጋር የነበረንን ቆይታ ተከታትለን እንመለስ። በዛሬው አሁን የት ነው ያሉት ዝግጅታችን ያው እንደ ከዚህ ቀደሙ በመጫወት ላይ ያሉትን ይዘን እንመጣለን። ተጫውተው ካቆሙ የቆዩትንም ይዘን እንመጣለን። ለዛሬው እንግዳ አድርጌ ይዤላችሁ የቀረብኩት ባጫወቱ የብዙ ተመልካቾችን ቀልብ የሚስበውና በጸባዩ ምስኩን የሆነው ግራ እግሩን እንደፈለገ የሚጠቀመው የዛሬው አሁን የት ነው ያሉት እንግዳዬ ሰለሞን ገብረመድን ወይም ጭር ይባላል። ሰሌ የት አካባቢ ነው የተወለድከው? ብዬው ነበር። የተወለድኩት ልደታ አካባቢ አብነት ሰላሳ ስምንት ቀበሌ ነው ተወልጄ ያደግኩት። ስለ አብነትም ሆነ ልደታ ብዙ ማለት ይቻላል። ቀደም ባለው ጊዜ አሁንም ምርጥ ምርጥ ኳስ ተጫዋቾች ብቻ ሳይሆን በተለያየ ሙያ የተሰማሩ ምርጥ ምርጥ ልጆችን ያፈራ ሰፈር ነው። ሰሌ ጭሪ ማን ነው ያለክ? ለምን ተባልክ? ብዬው ነበር ጭሪ ያሉኝ ማብራት ኃይል ክለብ ውስጥ ያሉት ተጫዋቾች ናቸው። ጭሪ ለምን እንዳሉኝ እኔ እስካሁን ባይገባኝም፣ ግን ይሄ ስም ይወጣልኝ ማብራት ኃይል አካባቢ ነው። ምናልባት እኔ ደግሞ ቅጣት ምት ሲመታ ፋቅ ፋቅ ፋቅ ፋቅ ከሚለው የመጣ መሬቱን ጫር ጫር ከማድረግ የመጣ ሊሆን ይችላል ብዬ ገምታለሁ። በልጅነት ታደንቅ የነበረው ተጫዋች ማነበረ? የማደንቃቸው ብዙ ቢሆንም ከነዚህ ውስጥ ለየት የሚሉብኝ ሰለሞን አሰፋ ጋሜ፣ ከነ ቁመናው በቃ ሁሉ ነገሩ ደስ የሚለኝ ተጫዋች ነው። እንዲሁም አብዲሰይድ አዲስ፣ ብስራትና ጌቱ መልካ ልዩ ቦታ የምሰጣቸው ተጫዋቾች ናቸው። የክለብ አገባበስ ምን ይመስላል? በመጀመሪያ አባቴ ነው በጣም ኳስ ስለሚወድ። የሰፈር ቡድን ራዛ የሚባል ቡድን ነበረ። ይህ የሰፈር ቡድናችን ሜክሲኮ 52 ሜዳ ላይ ስንጫወት አሁን በሕይወት የሌለው ዘሪውን ወይም ቢረጋ ተመልክቶኝ ወደ ማብራት ያልሲ ቡድን ላመራች እያለሁ፣ የክለብ አገባቤ ይህንን ይመስላል። ለስንት ክለብ የመጫወት እድሉ ነበረ? ማብራት ኃይል ወይም ኤሌክትሪክ ከሲ ጀምሮ እስከ ዋናው ቡድን እንዲሁም ጉምሩክ በአጠቃላይ ለሁለቱ ክለብ ነው ተጫዎቼ ያሳለፍኩት። በልጅነት በሚያደርገው እንቅስቃሴ ከሀገር ወጥቶ በትልቅ ደረጃ መጫወት እየቻለ በአጭር የቀረ ተጫዋች የምታስታውሰዋለ? በጣም ጥሩ በሆነበት ሰዓት የት ይደርሳል ሲባል በጉዳት ከኳስ የተለየው በዛው ለሕክምና ወደ አሜሪካን አምርቶ በመኪና አደጋ ሕይወቱ ያለፈው እሪኒ አባይነ ሰለሞን እሪኒ፣ በጣም በጣም ትልቅ አቅም የነበረው፣ በህይወት ባይኖርም ጉዳት ባያጋጥመው ብዙ መጫወት ይችልም ነበረ። በቃ ያሳዝነኛል ማለት እፈልጋለሁ። የማትረሳውስ ጨዋታ አለ? በ1986 ማብራት ኃይል ከቅዱስ ጊዮርጊስ ጋር የአሸናፊዎች አሸናፊ ደርሶ መልስ ጨዋታ ላይ በመጀመሪያው ጨዋታ ቅዱስ ጊዮርጊስ አንድ ለባዶ አሸንፎን በሳምንቱ የመልሱ ጨዋታ ላይ ሶስት ለአንድ ያሸንፍንበት ጨዋታ መቼም አረሳውም። በጨዋታው አነዋሬ ወይም አነዋሪ ሲን ትልቁ በመጎዳቱ በሱ ቦታ ተቀይሬ በመግባት ጥሩም የተንቀሳቀስኩበት ጨዋታ ስለሆነ ይህን ጨዋታ ልረሳው አልችልም። ለዛውም እኮ ከቅዱስ ጊዮርጊስ ጋር ነው። ከማናጠገም መጫወት ያስደስትካል? ማብራት ኃይል እያለው በጣም ብዙ አሉ። ዳንኤል ክፍል ላይ አለ አኗዋርያ ሲን አለ አስራት ገብሬ ሸዋን ግዛው፣ ጉምሩክ እያለው ደግሞ ከነ ደረጄ ባሪያ ወይም ናጌት ኪሮስ፣ ቢልልኛ ጠገም መጫወት ያስደስተኛል። የሚያስቸግረስ ተጫዋች ማ ነበረ? የሚያስቸግረኝ ተጫዋች ያው ጌም ላይ እንትና ብዬ አልጠቅስለም፣ ግን ቤስት ኢለቨን ውስጥ ወይም ቋሚ ሆኖ ለመጫወት ለመጀመር ሁሉም ስለሚፈልግ ትሬልንግ ላይ በምናደርገው የእርስ በርስ ጨዋታ ላይ የቡድን ተጫዋቾች ሁሉም ያስቸግሩ ነበር። ምክንያቱም ሁሉም ቤስት ኢሌቨን ውስጥ መግባት ስለሚፈልግ። ካገባ ከጎልም ማትረሰዋለ? የቱን ነው ሪጎሬ ሳገባ? ሌላውማ በአብዛኛው በመስጠት ላይ ብታወቅም፣ ሳገባም ቆንጆ ጎል ነበር የማገባው። የጎል ፍንጓ ባይኖረውም ከገባባችሁስ፣ ጎል እማትረሰዋለን? ማብራት ኃይል እያለን ያ ምርጡ ግብ ጠባቂያችን በለጠ ወዳጆ ላይ በግሩማል የገባቸው አንጎል እስካሁን አስታውሳታለሁ፣ አረሳትም። የክለባችሁ ቀልደኛ ወይም ያው በድሮ ፎጋሪው ተጫዋች ማ ነበረ? ደረጀ ባሪያ ወይም ናጌት? እሱ ካለ ትሬልንጋችንን ጨርስን ጨርሰን አንዳንዴ ምግብ ሳንበላ ሁሉ የምንለያይበት ጊዜ አለ። ወጣት ቡድን፣ ብሔራዊ ቡድን የመመረጥ እድሉ ነበረ። ስሜቱ ምን ይመስላል? የሁሉም ተጫዋች እልም ወጣት ቡድን ወይም ብሔራዊ ቡድን መጫወት ነው። እኔም እነዚህን በማሳካቴ በጣም በጣም ልዩ ደስታ ይሰማኛል። በነገራችን ላይ ከሀገር ውጭ ዋንጫ ይዞ የመጣው ወጣት ቡድን ውስጥም ነበርኩ። ብሔራዊ ቡድኑም በካሳውን ተካ ሲሰለጥን በስብስቡ ውስጥ ስለነበርኩ ደስታዬ ልዩ ነው። ከሀገር ውጭ ዋንጫ ይዞ ስለመጣው ወጣት ቡድን የሆነ ነገር በለኝ። በጣም የሚገርም ነገር ልንገር። ድንቅ ስብስብ ነበር። አንድም ጨዋታ ሳንሸነፍ ብዙ ጎል እያገባን ከድንቅ እንቅስቃሴ ጋር የመጣ ቡድን ነው። ደጋፊውን በጨዋታ በመማረክ ለእኛ እያጨበጨቡ አድርገን ዋንጫውን ይዘን ነው የመጣ ነው። ከሀገር ውጭ ዋንጫ ይዛችሁ በመምጣታችሁ ሽልማታችሁ ምን ነበር? እኔም ማውቀው እንግዲህ ዋንጫ ከሀገር ውጭ ይዞ ለመጣ መሬት ምናምን ነው። እናንተስ ስለው እኛ በወቅቱ እርግጠኛ ነኝ የመጀመሪያው ቡድን ይመስለኛል ለእያንዳንዳችን ሁለት ሺህ ብር የተሸለምን ሲሆን የዋንጫው ጨዋታ ከመጫወታችን በፊት ደግሞ አሰልጣኛችን ጀርመናዊ አሰልጣኝ ሚስተር ፊሸር ለእያንዳንዳችን አምስት አምስት መቶ ብር ሸልሞናል። እኔም ገንዘቡን ብራስሌትና አብል ገዝጅ ይበጣለሁ። በወቅቱ እኮ ትልቅ ብር ነበር የተሰጠን። በወቅቱ የነበረውን ስብስብሽ አስታውሴን ኦ በረኛ ንጋቱ አለ፣ አሊ ረዴ አለ፣ ተስፋ አለ፣ አብትወልድ አለ፣ ከኋላ ላይ መስፍን ፒስ፣ ፋሲል ተካልኝ፣ ዘላለም አልጣ፣ ሚካኤሌ፣ ያሬድ አለ፣ ባዩ ሙሉ አለ እኔ የራሴ ሰለሞን ገብረ መድን አለው። በላይ ያለ ኬኔዲ አለ ሳይጠገብ። በቃ ኬኔዲ ስለ ኬኔዲ አውርቼ አልጠግብም። አለ ያለው አቅም ልዩ ነበር። ሳይጠገብ አሁን ኑሮም በአሜሪካን ሀገር ነው ያደረገው። በላይ ያማ አሜሪካን ነው የሚኖረው። እንዲሁም ስሞሆን አባይ ያለ ዘርያ አለ አሻጋሪ አለ። እነዚህ ስብስብ ነበሩ። ይሄ ስብስብ ትልቅ ደረጃ ላይ መድረስ የሚችል ስብስብ ነበረ። በወቅቱ ኮከብ ተጫዋችና ግባግቢስ ዋንጫ ይዛችሁ ስትመጡ ማነበረ ነበረ ብዬው ነበር። የኮከብ ተጫዋቹ ማዕረግ ያገኘው በላያ ሲሆን የኮከብ ገባግቢው ማዕረግ ያገኘው ደግሞ ስምሆን አባይ ነው። የሚቆጭ ነገር አለ። ብዙ የመጫወት እየቻልኩ ቶሎ ኳስ ማቆሜ በጣም ያንገበግበኛል። የምትወደውን ኳስ ለስንት ዓመት ተጫወትክ? አስር ዓመት ብቻ ነው የተጫወትኩት። እሱ ነው የሚያንገበግበኝ። ብዙ መጫወት እችል ነበር። የአንተም ምርጥ አስራ አንድ ከነ አሰልጣኙ ንገረኝ ብየው ነበር። በወቅቱ የነበረውን ለእኔ ንጋቱ ተስፋ፣ መስፍን፣ ፒስ ፋሲሌ፣ ኬኔዲ፣ ሰለሞን ባዩ፣ አብቶወልድ፣ በላያና ስምዖን አባይ እና ሚካኤል ናቸው። አሰልጣኙን እኔ እንግዲህ ጀርመናዊን ሚስተር ፊሸርን አድርጌያለው ብሎኛል። ላግብተካሎ ብየው አዎ ስንት ልጆች አሉ? ሁለት ልጆች አሉኝ። እግዚአብሔር የተመሰገነ ይሁን። እሺ፣ የባለቤትህንና የልጆችን ስም ብትነግረኝ። የባለቤት ስም መስከረም የማነ ይባላል። የልጆቼ ስም ደግሞ ቢታንያ ሰለሞን የመጀመሪያ ልጅ ስትሆን፣ ታዳይል? ሰለሞን ይባላል። ታዳይል ደግሞ ሁለተኛው ልጄ ነው። ታዳይል እንደምታየው ያው ምስሉ ልኪል አለው፣ ኳሱ ማንቀርቀብ ጀምረዋል። ጥሩ ነገር ስላለው እኔን እንዲተካይም በደንብ እለፋበታለሁ ከፈጣሪ ጋር። አሁን ከአሜሪካ ከመጣም አንላቀቅም ላቀቅም ብየዋለሁ። ስለዚህ በደንብ ለፍቼ የኔን ስም አስቀጥላለሁ ብዬ ተስፋ አደርጋለሁ ሲለኝ እግዚአብሔር ርዳ ብያዋለሁ። ቀረ የምትለው ነገር ካለ ይህንን እድል ስለሰጣችሁ የፕሮግራሙን አዘጋጆች አመሰግዳል ነው። ምክንያቱም ፕሮግራማችን ስለምከታተል የድሮ የነበረን ታሪክ ጓደኞቻችንን በዚህ ፕሮግራም ስለማያቸው በጣም በጣም ደስ ይለኛል። አገራችንን ሰላም ያርግልን። ቸው ቸው ብሎኝ ቢሊግ ስፖርት ኦፊሻል ባለም ሰገስ ሲፉና በበጋሽ ዋየለ መረጃችን ለብዙዎች ተደራሽ ይሆን ዘንድ ላይክ እና ሰብስክራይብ ማድረጉ ላይ እንዳይዘነጉ። ሊግ ስፖርት ኦፊሻል የስፖርትና የመዝናኛ ፕሮግራም ሁሌም ለሉት እንሰራለን።